በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። ቡድና የተወደዳችሁ ያያሉ የገና ነው። የቅዱስ ኤል እግዚአብሔር ልጆች የእናቱ የእናታችን የመቤታችን የቅድስት ድንግል ማርያም የቃል ኪዳን ስጦታዎች የቅዱሳን መላእክት የቅዱሳን የጻድቃን የሰማዕታት የነቢያት የሐዋርያት የአበው የደናግላን የደጋግ መነኮሳት እናት አባቶች አክባሪዎች ወዳጆች እንኳንም በዕለቱ ታስበውና ተከብረው ለሚውሉ አመታውና ወራ የቅዱሳን ባለመታሰቢያ ዕለት በሰላም በፍቅር በአንድነት አደረሳችሁ አደረሰን አሜን። ውድ የህተማርያም የቶብ ቻናል ተከታታዮች ውድ ክብሯን እህት ወንድሞቼ፣ እንዴት አላችሁ? እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ሼር ላይክ፣ ሰብስክራይብ ማድረጋችሁን አትርሱ፣ ለማስታወስ ያክል ነው። ምን ኮንሽ ነው እህቴ፣ በጣም ቆዝመሻል። ያለሽበትን ቦታ በጣም ያስፈራል። ናይ አብረን እንሄድ እዚህ ጋ ማ ብቻሽን መሆን የለብሽም። እንኮነሽ ነው የሆንሽው? ነገር አለ? አይ በቃ ዝም ብዬ ነው። ሳያቸው ነገሮች ያስተካከሉልኝ፣ በቃ ከፋኝ፣ የምር ከፋኝ። እናም እዚህ ክጋ መጥቼ ቁጭ አልኩ። አዎ መንገዱ ብዙ ጊዜ አደጋ የሚበዛበት አካባቢ ነው የተቀመጥኩት፣ ግን ምን ታደርጊዋለሽ? ስንቱን ነገር ላይ ስንቱን ተዋሉ ለምህቴ ያለ ነገር ካለ የማግዘሽ ነገር ካለ ይቻል ኩትን ሁሉ አደርግልሻለሁ። እሺ የሰው ልጅ እኮ በዚህ ዓለም ሲኖር ብዙ ይፈተናል ብዙ ይደክማልም። ስለዚህ እንደዚህ ባጭሩ ተስፋ መቁረጥ የለብሽም። ደግሞ አንች ገና ታዳጊ ነሽ፣ ገና ልጅ ነሽ። ብዙ ይጠበቅብሻል። አንቺ ያንቺን ማደግ ያንቹን ቁም ነገር ላይ መድረስ ብዙ የሚጠብቁ ቤተሰቦች አሉሽ እና አታስቢ። ነገ ኮ የህዝብ የሀገር አለኝታ የሀገርን የህዝብን አደራ ተረካቢ ልጅ ነሽ እና እንደዚህ ሀገራት አሁን መጨናነቅ የለብሽም። እንደዚህ አይነት ስሜት ሲሰማሽ ሁሉም ሰው ይሰማል። በነገሮች ላይ ቤተክርስቲያን መሄድ መዝሙር መዘመር፣ መዝሙር ማድመጥ፣ ትምህርቶችን፣ ስብከቶችን ማድመጥ እንዲሁም ደግሞ ሁልጊዜ እኔ ጋ ደውለሽ መምጣት ትችላለሽ። ቤቴን አሳይሻለሁ እና ምንም ቅር ሌልሽ ሊደብሽ አይችልም፣ አይገባም። ምሽት አለኝ እና ደግሞ ሆንሽ ነገር ካለ ምረዳሽ ነገር ሁሉ አደርጋለሁ። ምን ሆነሽ ነው? አይ ምንም አልሆንክም እህቴ፣ አመሰግናለሁ። እሺ አደምጣለሁ። ግን ብዝት ሲልብኝ ባስ ሲልብኝ ማንም ሳይን ድብቅ ብዬ ወደዚህ ይመጣለሁ ማለት ነው። እሺ አመሰግናለሁ እህቴ አይ በቀ ግራ ግብት ይለኛል። የምሻው ነገር ሁሉ ያልሆነ ያልተፈጸመልኝ ይመስለኛል እና ለዛ ነው። አመሰግናለሁ። አይዞሽ እህት አለም፣ አንዳንዴ ዝም ብለው የመረበሽ፣ የመደበር፣ የማልቀስ አይነት ስሜት ይመጣብናል። ያው በራሳችን መኝቶ እኮ እየተፈተን ነው እህቴ እንጂ እኮ እግዚአብሔርን ብንጠብቀው እሱንም ብናስበው እኮ የሁሉ ስሜት ከኝ ጠፋ ነበረ መረበሹ ወድመባሱ መደበሩ ማልቀሱ ሁሉ ነገር ይርቅ ነበረ ብንጸልይ ቤተ ክርስቲያን ብንሄድ መዝሙር ብናደምጥ ብንዘምር ብናመሰግን ጸሎት ብናደርግ ሁሉ ይህ ሁላ ከኛ ይርቅ ነበር። እኛ ግን ስለዛልን፣ ጸሎትም ስለተውን፣ በህግጋቱ ስላልኖር መጨናነቅ፣ ሆድ መባስ፣ መደበር፣ ሌላ ጭንቀት ውስጥ መግባት የራሳችን ምኞት መፈተኛ መንገድ ይሆንብናል እና ህቴ እውነት ብለሻል። ሁሉም ሰው የሚፈተንበትን እና ሁሉም ሰው የሚጨንቀው ሁሉም ሰው ደግሞ ፈልጎ ሳያገኝ ሲቀር እንዲሁም እኔ ባልኩት ሰዓት ይሁንልኝ በማለት ሁላችንም እንፈተናለን፣ ተፈትነናል። በራሳችን መኞት ማለት ነው። እግዚአብሔርማ ለእኛ የሚሆነውን ያውቃል። እግዚአብሔርማ ለእኛ በጊዜ ሁሉም ነገር ውብ ያደርጋል። የላትም፣ አልደረሰችም፣ አታገኝም፣ አላገኘችም፣ አታድግም፣ አላደገችም እያሉ እግዚአብሔር ግን በከፍታና በልዕልና ቦታ አቁሟንችን ያሳያችኋል። እና እግዚአብሔር ታማኝ ነው። በሱ ብቻ ታምነሽ ኖሪ። ማንንም አትጠቂ። ለሰው ፊትም ሄደሽ አታልቅሽ። ሰው ፊትም ሄደሽ እንኳን ከፍቶ ይኖ ጨንቆ ይኖ ብለሽ እንዳታልቅሽ ከመድኃኔዓለም ስዕል አድኖ ግን ሄደሽ ከመቤታችን ቅድስት ድንግል ማርያም ስዕል አድኖ ጋር ሄደሽ አንድ ጠብታን ባጠብ ብታደርጊ ያችዋጋላት ሰው ጋር ሄደሽ ግን በአራቱ ማዕዘን ብታልቅሽ ትንሽ ከማጽናኛና ከመምከር በቀር ፍጹም የተረጋጋ ሰላም አይሰጡሽም። ስለዚህ ሁልጊዜ ጊዜ ስትጨነቂ ጸሎት ስታደርጊ በአንድ ጠብታ እንባ ፍጹም ሰላም ታገኛለሽ። ይደረግልሻል። ወደ በጎ ነገር እግዚአብሔር እያደረገ ነው እንጂ እየተውሽ አይደለም። እሺ እህት አለሜ፣ እውነት እህቴ፣ ትላንትና ዛሬ ላይ እንደምንደርስ ማሰቡ ጭንቅ ነበር። ስለዚህ ሁሉም ያልፋል። ትናንትናን አሳልፎ ዛሬን ያሳየን አምላክ ሁሌም ከኛ ጋር ነው። እሺ ስለ ሁሉም ነገር እግዚአብሔር ይክበር ይመስገን። እፎይ ተመስገን ስንለው ነው ጭንቀታችን የሚለቀን። እግዚአብሔር ርቆኛል ብሎ ማሰብ አይደለም። ፍርሃት ሁሌም አብሮ ነው። እግዚአብሔር መልካም ነው፣ እንደሰው አይደለም። መፍራትስ እኔ ለእግዚአብሔር እታይ ይሆን ወይ ብሎ ነው እንጂ እኔን እግዚአብሔር ሊያየኝ በእግዚአብሔር ዓይን ልታይ የበቃ በጎ ስራ ሰርቻለሁ ወይ በሱ አይን ልታይ በቅቻለሁ ወይ እታይ ሆን ወይ የሚለው ነው እንጂ እሱ የሚያይልኝን ነገር ሰርቻለታለሁ ወይ እሱ እንደሳሰኝ ይችላል ወይ ብለሽ ማለት ነው እንጂ እግዚአብሔር የለም የሚል ፈታኝ ሀሳብ ሲመጣለሽ እሱማ እኮ አለ ብለሽ ማስደንገጥና የችግርሽን የችግሩን ታላቅነት ሳይሆን የእግዚአብሔርን ታላቅነት ለችግርሽ እየነገርሽ ማለፍ ነው ያለብሽ። እሺ እህት ዓለምዬ፣ ስለዚህ መፍራት ያለብሽ እኔ ለእግዚአብሔር እታይ ይሆን ወይ ብሎ ነው። ምንም ምን ቦታ ላይ ነኝ ብሎ ራስን ማወቅ እንጂ እግዚአብሔርማ እኮ ሁሉ ነው ያል፣ ነገር ግን ከእርሱ አይኖች ርቀን እንዳንሄድ ነው እንጂ በገዛ ምኞታችን እና በገዛ ፈቃዳችን እንዳንጓዝ ነው። እናማ አትጨነቂ ያለው እኮ ይሆናል እና አንድ ባለስልጣን ወይም አንድ መንግስት እኮ አይደለም አንቺን የሚያኖርሽ። የሚያኖርሽ እኮ ኢየሱስ ክርስቶስ እኮ ነው፣ ፈጣሪ አምላክ እኮ ነው። ፈጣሪ አምላክ ነው እንጂ ሳናውቀው፣ አውቀው የፈጠረን እንጂ የሚያስፈልገንን የሚያውቅ የዓለማት ጌታ፣ የንጉሶች ንጉስ፣ የጌቶች ጌታ፣ የአማልክቶች አምላክ ነው። አትጨነቁ የሚለን እና የንጉስ ልጅ ነን እና ስለምን እንፈራለን? እናም ስለምን ትጨነቅ ያለሽ እናም ግን እርሱን የሚያውቁት ባይኖሩም እሱን አውቀው ነው እንኖራለን። በአንድለም ግን ብቻ እናት እናታችን፣ በፍቅሯ በእናትነቷ ወደሱ እንድታቀርበን የተራቁት ነውን እንድታስለብሰ፣ ፍቅሯ እንዲገባን እየተማጸንን ስናጠፋም ለንስሐ እንድንበቃ እንዲምረን ድቤ እንዲጨምረልን እየለመን ነው መኖር ነው፣ እና እንደ ፈቃድ ይሆንልኝ። እንደ ፈቃድህ አኖረኝ እንደ ቃልህ ምራኝ፣ ነው ማለት ያለብን እህቴ። እና አባት ነውና፣ አንተ አባት ነህ። እናንተ ታውቃለ ፈቃድህን፣ ትምራኝ እንደ ፈቃድህ ብዬ ኖሬ ቢሆን ባላጉረ መረብሁ ነበር። ቆጨኝ። በቃ ከእንግዲህ ከንፈሮቼን ለምስጋና ክፈታቸው፣ ጌታ ሆይ ይቻልሃል እና አዘዛቸው እያልን፣ በጌታ ሁሉም ያልፋል ብለን መኖር ነው ያለብን እንጂ መጨነቅ፣ መንበሳጨት የለብንም። ምሸት አለኔ እና ይቅርታ በዛውብሽ። ነይ ወደ ቤት ንግባ። እሽ እህቴ እሽ፣ ሰመቸሻሉ። እሽ ንግባ። አመሰግናለሁ ስለ ሁሉም ነገር ወድ ክብሯን የእህተ ማርያምን ኢትዮ ቻናል ተከታታዮች ውድ ክብሯን እህት ወንድሞቼ፣ ያዳምጣችሁት እውነተኛ ታሪክ የተመሰረተ ልቦለድ ሁላችሁንም የሚገጥመን ነገር ነውና አንድ ተጨናቂ እህትን በማረጋጋት በማጽናናት የአንድ ሰው ሕይወት መታደግ ከጭንቀት ማስወጣት የሚያስተምር ነውና ከዚም የበለጠ ትማሩበታላችሁ። እየተስፋ ረጋለሁ። ሼር ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ቸር ቆዩ የቀጠሮ ሰዎች በለን ወስብሐት ለእግዚአብሔር እግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር ይቆየን አሜን